አሁን አንድ አመት ያክል ከሩጫ የቆምኩበት ምክንያት ስትል፣ በዚህ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደረሼበት በወንጀል ከሰስኩት። እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። ይህም በመስማት የራሱ ያሳፍረኛል፣ ሰው ጋር ይሄ እነዚህ ነገር በሚሄዱ በጣም ያሳፍረኛል። እንኳን አስራ ምናምን ዓመት አብረን የኖር ከሆን ሰው አይደለም አንድ ቀን እዚህ ጋር እንኳን በር ላይ ያስገባ ሰው ትልቅ ዋጋ አለው፣ ትልቅ ክሬዲት አለው። እንኳን የሰው ልጅ አይደለም እንስሳ በረሮ ለመርገጥ ሁለት የሶስት የማሰብ አለ። በረሮ እንኳን እንደዚህ ለመርገጥ ነፍስ ናትና ነፍስ ነው የሚንቀሳቀሰው የአንተን የሆነ አካል በዚህ ደረጃ ማሰብ ውርደትም ዝቅጠትም ነው። እንኳን እንደዚህ ሊሆን ማለት ነው በሪቨርስ ነው የኔን ጩኸት ነው አንዳንድ የጩኸት ያለችው ብዬ ነው ማሰብ አስራ አንድ ቤትና አምስት መኪና ባሌ ዘረፈኝ ድረሱልኝ፣ ጎዳና ለወጣ ነው ስለኔ ያወራችሁ ሁሉ ውሸት ነው ገለቴና ታደለ። እሺ፣ ከዚያስ አድማጮች፣ ይህ የአይዞሽ ገለቴና የቀድሞ ባለቤቷ ታደለ ገብረ መድን መካከል ያለው የሕይወቱ ውዝግብ ነው። ሕግ የሚያቀው ሕግ ያሰረው በአብሮ መኖር ሕይወት ዕጣ ፈንታ ውስጥ በሁለቱም ወገኖች ግራም ነፈሰ ቀኝ የሚጠበቀው የገለቴና ታደለ ያልጠራው አነጋጋሪው ሰጥ አገባ ነው። ትናንትም የነበረ ዛሬም የቀጠለ ነገም በኢትዮጵያ ሴትም ሆነ ወንድ አትሌቶች የሕይወት ገጽ ውስጥ የሚኖረው እንደ ተቋም ቅርጽ ኖሮት መፍሰስ ባልቻለው የኢትዮጵያ አትሌቲክስ ስርዓት ውስጥ ከእልፍ ሮጠው ከጀገኑ አትሌቶች በስተጀርባ ያለው ባለማወቅ በቁዘማ በጸጸት እምነትና ክህደት ባጀቧቸው በጥርጣሬ ጎመሩ ከማህበረሰብ መስተጋብር በራቀ ብቸኝነት የሚንሳፈፉ የህይወት እጣፈንታ መንገድ ነው። ሲጀመር ምንም ያልነበረ በፍቅር መተጋገዝ የዳበረ ኋላ መውጣት፣ መውረድ፣ መውደቅ መነሳቱ ሲመጣ ባለመግባባት፣ በርስ በርስ መካሰስ መከዳዳት የታጀበ የሁለቱ ወገኖች የግል ነበረ። ዛሬ ለአደባባይ የበቃ የሕይወት ምስጢር ነው በርካቶች ግራና ቀይ ጎራ ለይተው በመሰላቸው መንገድ ባይዞሽ ገለቴና ባይዞህ ታደለ ሀሳብ የሰጡበት ለሌሎች ወገኖች ከመስታወቱ ፊት አስተማሪው የሕይወት ዕጣ ፈንታ መንገድ ነው ትሪቡን ሰሞናዊ አነጋጋሪ ጉዳይን በወፍ በረር ከሁለቱ ወገኖች አንደበት ገለቴ ቡርቃና ታደለ ገብረ መድን እሺ ከዚያስ አድማጮች ቀድማ ወደ አደባባይ ከመጣችው ጀግናው አትሌት ገለቴ ቡርቃ እንጀምራለን። በባለቤቷ ታደለ ሙሉ ለሙሉ የማስተባበያ ቃል እናሳርጋለን። አብራችሁን ቆዩ። ከጋብቻ በፊት የነበረ ስለምን ፊት አትሰጡኝም? በመንደር ውል ከሽማግሎች ጋር ተፈራረምሽ እንጂ ፍርድ ቤት ሄደሽ አላጸደቅሽም። እኔ በቅንነት ነው ይህን ሁሉ እኔ ወደ ስራ አተኮርኩት እንጂ ያንም ፍርድ ቤት ሂደቶቹ የሚጨርስበትም አጋጣሚ አልነበርም። እኔ ስፖርቴ ላይ ነው፣ በቅንነት እየሄድኩ ያለሁት ያ ማረግ ኦልሬዲ ውክልና የከወሰደ በኋላ ይሄ የእሷ ላብ ነው አስፈላጊ ከሆነ ብሎ ሄዶ ራሱ መጨረስ ሲችል ነበር። ውክልና ከእኔ እስከወሰደ ድረስ በቅንነት በቅንነት እኔ እንዳደረግኩት ማለት ነው። ምክንያቱ ይሄ ነው። ሁለተኛ ነገር ደግሞ አላስረዳችም የሚሉ ነገር አለ። አንተ የዚህ ተበደለ ዛሬ የዚህ ሚዲያ ላይ ወጥቼ የሚጮው ልጅ እዛ አልተናገረችም ማለት ለእኔ ዘበት ነው። ሽማግሌዎቹ እንኳን ሸምግሎን የቀራችላትን አንድ ቤት ተው። ሸምግልናም የሰጠ ራሱ ፍርድ ቤት ነው። አንድ የቀራችላትን ቤት እንኳን ተው፣ ይሄ ሁሉ ሽጫ ይለ እያልክ ነው፣ ባልተናል እያልክ ነው፣ እኛም ባልተሃል ማለት ባልታችኋል። ሁለት ነፍስ ነው በቃ። ሌላ ማንም ትረዳ ትምህርት ቤት የሚከፍል የለም። ራሱ ደግሞ አውሮፓ፣ አሜሪካ፣ ኤሺያ ከኔ ጋራ ይዤ ወደ ውድድር ሁሉ የሚጓዝበት ነው። ውድድር ታሚ አላቆምኩ ምን አላቆምኩ። ከቤት ወጥቶ ሲጠፋ እንኳን ውድድር ሄጄ ነው ይሄን ሁሉ በላን ስል የእኔ ገቢ የእሱ ገቢ፣ ገቢህ ምንድን ነው አይባልም? አንድ ሰው ያንቺ ገቢ ምንድን ነው፣ ያንተ ገቢ ምንድን ነው መጠየቅ አለበት። ይሄንም አልጠየቁልኝም። ባለቤቴ ዘረፈኝ ጎዳና ለወጣ ነው። አስራ አንድ መኖሪያ ቤቴንና አምስት መኪኖቼን በግፍ ተነጠቁ። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው። ለእናት ሀገሬ ኢትዮጵያ የምችለውን ሁሉ አድርጌ ያለው ለሀገሬ ድል በዓለም አደባባይ ተሰልፍ ያለው፣ ሮጭ ያለው፣ አሸንፍ ያለው፣ ተሸንፍ ያለው በሩጫ የሌት ተቀን ልፋቴ ህይወቴን ቀይሬ ያለው ህልሜ ብዙ ነበር። በውስጤ ችዬ ያሳለፍኩት ተነግሮ አያልቅም። ልፋቴ መና ቀረ፣ ያመንኩት ከዳኝ፣ የወደድኩት ምራቀኝ። አንድ ዓመት ሙሉ በሬን ቆልፌ ብዙ ተከፋው። የቻልኩትን ችዬ ለመኖር ያደረግኩት ጥረት ሁሉ ከሸፈ። ባመንኩት ህይወቴ ትዳር ተከዳው። 2009 በሩጫ ህይወቴ ያሰባሰብኩትን ሀብት ተንተርሼ ወደ ኢንቨስትመንት ለመግባት በምዘጋጅበት ወቅት ችግር ገጠመኝ። ሁሉ ነገር ያኔ 2009 ይጀምራል። ባለቤቴ ድንገት ተሰወረ። ስምንት ወር ሙሉ ተሰወረ። ከስምንት ወራት በኋላ ድንገት ካጠገቤ የራቀው ባለቤቴ ፍርድ ቤት አስጠራኝ። ይኸው ዛሬም ድረስ የቀጠለ ጎዳና ሊያስወጣኝ የደረሰ የህይወት ፈተናም ተጀመረ ገለቴ ቡርቃ መካድ የሰበራ ጀግና በንባና ሲቃ ተሞልታ ላፋን ኦሮሞ ገመዳሾ ትቀጥላለች ኡመኒ ኮ አከ ኡመተ ኮቲፍ አዱኛ ረዳ በጤ አላባ ኮ ኑ ልካሴ ኡመኒ ኮስ አከ ዳጋኒፍ ኡመኒ ኮ ዳጋኒ ገርገርሰ ጎዱ ቀበነካ ገርገርሰ ናጉደን ፊግቸ ኡርገዳቤ ወጋቶኩ ማሪፎ ተኤ

ውድድሩን ጨርሼ ስመለስ ቤቴ የለም። ለስምንት ወራት ተሰውሮ ከቆየ በኋላ ፍርድ ቤት አቅርቦ የትዳር ፍቺ እንደሚፈልግ ገለጸ። ገረመኝ። ምኑንም በማላቀው ጉዳይ ባለቤቴ ዘጠኝ ዓመት የዘለቀው ትዳሬ በፍቺ እንዲጠናቀቅ ጠየቀ። መካዱ ሳይበቃው በፍርድ ቤት ፍቺ መጠየቁ አስገርሞኝ፣ የተጋባ ነው በእምነት ተቋማት መሆኑን ጠቅሼ የፍቺ ጥያቄውን እንደማልቀበል አሳወቅኩ። ያስፈራራይ ጀመር። እግር ልሻለሁ አለኝ። ግራቀኝ አላጋዥ ጫና በዛ ብኝ ዘጠኝ ዓመት ሙሉ በትዳር ስንቆይ ሁሉ ገንዘቤን ሽልማቶቼን በሩጫ ሕይወቴ ለፍቺ ያገኘሁትን ሁሉ በሙሉ እክልና ይቆጣጠር ስለነበር እኔ ሳላውቅ ቤቶቼንም መኪኖቼንም ሽጦ ጨርሷል። ይህንን ያረጋገኩት በጫና ትዳሬ በፍቺ እንዲፈርስ ከተደረገ በኋላ ሁሉንም ንብረቶቼን ስም ለማዞር የሰጠውት ውክልናን ለማንሳት ሳቀና ሽጦ እንደጨረሳቸው አረጋገጥኩ። ጨለመብኝ፣ ከፋኝ፣ አመኝ። የተከዳው መንግስት የሸለመኝን እናቱ እንዲኖሩበት የሰጠውትን ኮንዶሚኒየም እንኳን ለእናቱ በቅናሽ ዋጋ መልሶ ሸጠ። በአጠቃላይ አንድ ራሴ ከምኖርበት ቤቴ ውጪ አስራ አንድ ቤቶቼን እና አራት መኪኖቼን ያፈራኋቸውን ንብረቶቼን ሁሉ ሽጧል። ከጋብቻ በፊት ያፈራሁት ሁሉ ላይ መለስ ከጋብቻ በኋላ በእኔ ልፋቴ የጋራችን የነበረው ሁሉን ተበላው። አንድ የቀረችው ከጋብቻ በኋላ የሰራዋት ቤቴንም ያሸጥብኝና ድርሻውን ሊወስድ በፍርድ ቤት አስወሰነብኝ። ሁሉ ነገር በውጥን በቅድ በኔ የዋህነት በአግባቡ የፈጸምነው በመሆኑ ያለፈው አልፎ ከሀዘኔ ጋር ቀሪ ቤቴን ለማስጠበቅ ያደረግኩት ጥረት ሁሉ መከነ። ያኔ ጎዳና ሳልወጣ ከየዋህነቴ ከሕይወቴ ውርደት ጋር ከዝቅታ የሕይወቴ መልክ ጋርም ወደ ሚዲያ ወጣው። ለራሴም ጭምር እሰጋለው። ስፖርት እንኳን ጫካ ወጥቼ እንዳልሰራ ቻ ማስፈራሪያው በረከተ ተከድቼም ከአመታት መከፋቴ ጋር ስቀጥል በነፃነት መንቀሳቀስ አልቻልኩም። ህይወቴ ከበደ፣ ሰው አጣው። ለሀገሬ መሮጤ ዘጠኝ ዓመት አብሮ በዘለቀው ባለቤቴ ተዘረፍኩ። በአቅሜ ለሀገሬ ድል የምችለውን ሁሉ አድርጌ ያለው የዋህነቴ ማመኔ ከህይወቴ መስመር ከፍታ ውርዶኛል። መከዳቴ የሌት ተቀን ህመሜ ነው። መከፋቴ ሳያንስ ሁሉን ችዬ ለማለፍ መጣሬ ሳይበቃ ያለ ልጅ ያለ ሰው ብቻዬን ሀብት ንብረቴን አሳጥቶ እዚህ ያደረሰኝ ህይወቴ ጠባሳ ለጎዳና ሲያበቃኝ ህዝብ እንዲያውቅልኝ ነው። አደባባይ የወጣውት አድማጮች ይህ የገለቴ ቡርቃ ፍትህ የሚሻው መካድ የሰበረው አሳዛኙ በራሱ አንደበት የተተረከው የሕይወት ገጽ መልክ ነው። ሀገሯን በዓለም ሻምፒዮና በኦሎምፒክ የወከለችው በአምስት አስር ሺህ ከጥሩዬ መሲ ጀርባ የጀገነችው ለአረንጓዴ ቢጫ ቀዩ ሰንደቃችን ከአጋሮቿ ጋር በትራኩመም በጀግንነት ለድል የተዋደቀችው ልክ እንደ ሁሉም ኢትዮጵያ አትሌቶች ከትውልድ መንደሯ ከፈሌ በባዶ እግሯ ተነስታ ሮጦ ባልጠገቡ ፈጣን እግሮቿ በየጫካው ወድቃ ተነስታ ድህነትንም እስከ መጨረሻው በጽናት በጎመሮ የሩጫ ህይወቷ በርካታ ገድሎቿ ድል የነሳችው ድህነትንም እስከ መጨረሻው በጽናት በጎመሮ የሩጫ ህይወቷ በርካታ ገድሎቿ ድል የነሳችው ሳተና ገለቴ ቡርቃ የህይወት አጋጣሚ ነገር፣ የዕጣ ፈንታ ጉዳይ ከዋሸዋ ወጥታ የዋህነት ያስበላይ ስትል የህይወት ዕጣ ፈንታ መልኳን በራሷ አንደበት ትናገራለች። አምሳ ሺህ ብር ላይ ነው ባንክ ቤት ላይ እግድ እርሶ ለጠበቃ የሚከፈል ብር እራሱ አልነበረም። ከጓደኞች ነው፣ ደረቅ ቼክ ተቀብዬ ለጠበቃ ከፍዬ፣ ይርኩት ወደ ውድድሩ። ስንት አገኘሽ? አሸነፍኩት። ከዛ በኋላ ወደ 50 ሺህ ዶላር አገኘው ማለት ነው። ከዛ የተለየ ስሜት ይሰጠኛል። ለቤተሰቤም ቢሆን ለእኔም ቢሆን ትናንትና ሀፍት ያጣው ልጅ አይደለሁም። እንግዲህ ማንጠብቆ ነገር ደረሰብኝ። ከዛ ይህን አገኘው ለጠበቆችም ከፈልኩ ለራሴም ማኖር ቻልኩበት። ከዛ ቤተሰብንም ማርዳት ቻልኩ። ነገሩ ምን ያህል ግልጽ ነው የሚለው ለሚሊዮኖች ጥያቄ ቢሆንም ገለቴ ቡርቃ በህይወት መከዳቷ መካከል መጋረጃውን ቀዳለች። ተጠያቂነት፣ ግልጽነት፣ ለራስ መብት በጋራ በአንድነት የመቆም ሰፊ ችግሮችን የኢትዮጵያ ስፖርት ስርዓት መልክን ገልጣ ማሳይታለች። አይደለም የአትሌቶቻችን መብትን ሊያስከብር ለራሱም መብቱን የሚያስከብርለት የሚፈልገው መኖሩ ሲነገረው በሚባንነው ውድድር ሲመጣም ለጉዞ ጋጋ ታሸብረብ የሚለው ልክ እንደ ትናንቱ ዛሬም ያለ ግልጽ እቅድና ስትራክቸር የሚሰራው ለይቶ መጓዝ እንደተሳነው ከእልፍ የኮሪደር ቡጤ የቀረው ሰጣገባ ጋር እየፈሰሰ የሚገኘው የኢትዮጵያ አትሌቲክስ ፌዴሬሽንና አጠቃላይ የስፖርቱን ቅኝት የገለቴ ቡርቃ የሕይወት ፈተና የበርካታ ወንድም ሴትም አትሌቶቻችን በየጓዳው የነበረ የቀጠለ ነገ ለመቆሙ ምንም አይነት ማረጋገጫ የማይገኝለት መከራ ነው። የገለቴ ቡርቃ የሕይወት በደል ቃልን ተከትሎ ወደ ሚዲያ ብቅ ያለው የአትሌቷ የቀድሞ ባል ታደለ ገብረ መድን የጀግናዋን አትሌት በንባና ሲቃ የታጀበ በክህደት የተሰበረ የአደባባይ ቃልን በሙሉ ውሸት እንደሆነ ያስተባብላል። ስለ እኔ የተወራው በሙሉ ውሸት ነው። ገለቴ እንኳን እኔ ልገላት፣ በደረሰብኝ በደል የፊቴ ጥርስ የወለቀው እኔ ነኝ። ጥይት የተተኮሰብኝ እኔ ነኝ። አስራ አንድ ቤት ሲጀመር የለም። ሰይፉ አስራ አንድ ቤት ስትልህ የት አላልካትም። የት ብለ ብጤ ይቃጥሩ ነበር። ሰው በአፉ ስለተናገረ ትክክል ነው ማለት አይደለም። ታደለ ከሰይፉ ሾው ጋር በኤቤስ በነበረው የሳምንቱ መጨረሻ የቀድሞ ባለቤቴ ገለቴ ቡርቃን በማውቀውም ሆነ ባለማወቅ የተበደልኩ ድረሱ ሊቃልን ያስተባብላል። ታደለ ገብረ መድን ከሰይፉ ሾው ጋር በሳምንቱ መጨረሻ በኤቤስ በነበረው ፕሮግራም የቀድሞ ባለቤቱ ገለቴ ቡርቃን በማወቅም ሆነ ባለማወቅ የተበደልኩ ድረሱ ሊቃልን ያስተባብላል። አምስት መኪና ኖሮን አያውቅም። ሁለት መኪና ነበረው የነበረው እየሸጥን ሌላ መኪና እያገላበጥን መኪና ያይረናል እርሱ ተቆጥሮ አምስት ይሞላል። ለእናቴ ቤት ገዝቻለሁ ያለችው ለአትሌቶች የተሰጠውን ኮንዶሚኒየም ነው። ስም በራሷ ፍቃድ ለእናቴ አዛውራ ነው። እኔም ለእሷ እናት ሻሸመኔ ቤት አሰርቼ አጥር አሳጥሬ የአቅሜን አድርጊያለው። ማውራት ካስፈለገ በገለቴ ያልሆንኩት ነገር የለም። ገለቴን ለመግደል ሙከራ አድርገሃል የሚባለው ነገር ያሳዝናል። የእኔን ጩኸትን የቀማችው ከፍርድ ቤት ሲወጣ በጥይት ተተኩሶብኝ አምልጫለው። ያውም ከአንዴም ሁለት ሶስቴ መኪና ላይ የተወረወረው ድንጋይ የፊት ጥርሴን አውልቆታል። ጸበል ሄደ የተባለው እውነት ነበር። ላሊበላ ራሴን ለማዳመጥ የነበርኩበት ሁኔታ ጥሩ ስላልነበር ሄጃለው። መፋታት የፈለግኩት በመሐላችን የመደማመጥ ነገሩ አልነበረም። በፕሮቴስታንት እምነት ከእሷ ጋር ብጋባም በኋላ ወደ ኦርቶዶክስ እምነት ተመልሻለው። እምነት የግል ነው ብዬ ስለማምን እኔ በገለቴ ያልሆንኩት ነገር ምን አለ? ታደለ የአይዞሽ ገለቴ ባል ይቀጥላል። የደቡብ ፍርድ እንዳይሆን ተቀባብሎ አንዱ ለአንዱ ተቀባብሎ፣ የደቡብ ፍርድ ሆኖ ሳምሪ እንዳይጎዳ፣ ሁላችሁም የራሳችሁን አስተዋጽኦ አድርጋችሁ እውነታውን ተረድታችሁ ሰላም እንድፈጠርበትና ሁሉም ሰው ወደ መልካም መንገድ የሚሄድበትን ሳፖርት እንድታደርጉ እንድታግዙ እንፈልጋለን እላለሁ። ሜዳ ላይ እንዴት ትወድቃለች? ለምንስ ጎዳና ትወጣለች? በስሟ 800 ካሬ ቦታ አላት። ከኔ ጋር ሀያት ያለ በጋራ ያፈራነው ንብረትም አለ። እሱም መሸጥ ይችላል። ለምን ጎዳና ትወጣለች? እኔ በእርሶ ያልሆንኩት ነገር የለም። አሁን ላይ በግሌ ስምንት ቢሊዮን ብር አለኝ። እንዲህ ብዬ ልናገር እንጂ ፈጣሪ ሕይወቴን ያውቀዋል። ሰይፉ ምናለ ላልከኝ ቢያንስ ልቀልድ ብዬ ነው። ሐቁን ለመናገር በቀን ተቀን ኑሮ ሕይወቴን የምገፋ ውጭ ባሉ ወንድሞች የምረዳ ሰው ነኝ። የገለቴ ባል ታደለ ይቀጥላል። እኔ በገለቴ ምን ያልሆንኩት ነገር አለ? እልህኛ ነች፣ አትሰማኝም ከየት የሕይወት መንገዳችን እንደጀመርን ጋዜጠኛ ፍቅር ይልቃል ያውቃል። ኮተቤ አካባቢ ሁለት ክፍል ቤት ተከራይተን የምንኖርበት ቤታችን አንስቶ ፕሮግራም ሰርቶ ያውቃል። ገለቴን ብዙ እንደ ግል አሰልጣኝ ጭምር አግዛት ነበር። ለእርሷ ብዙ መስዋዕትነት ከፍያለው። በእኔ ዙሪያ ያለችው ሁሉ ውሸት ነው። አሳዝናኛለች። ለበደሏ ይቅር አሁን ምላት አሁን ላይ አግብቼ ሶስት ልጅ አለኝ። ከገለቴ ጋር ያሉት የንብረት ጉዳዮች በፍርድ ቤት የተሄደባቸው ናቸው። በዚህ አጋጣሚ ሕጉን አደንቃለው ከልብም አከብራለው። ገለቴ በእኔ ላይ ባደረገችው ነገር በጣም አዝናለው። አሁንም ያም ሆኖ ግን ያሁሉ ችግሮችን ለመፍታት ሽምግልና የተባለውን ነገር አልጠላም። ሁላችሁም አግዛችሁን በሰላም እንድንኖር ነው ምፈልገው። ያለፈው አልፏል። ወገን እንዲያውቅልኝ የምፈልገውም በእኔ ላይ የተባሉት ነገሮች ሁሉ በሙሉ ስህተት ናቸው። አድማጮች ይህ የአትሌት ገለቴ የቀድሞ ባል ታደለ ገብረ መድን ከሰይፍ ውሾ ጋር በነበረው ቆይታ ለተነሳበት ክስ የሰጠው ምላሽ ነው። በአይዞሽ ገለቴና አይዞህ ታደለ ጎራ ለይተው በርካቶች ፈራጅ የሆኑበት ከበርካታ ሌሎች በሀገራችንም ሆኑ በዓለማችን ወንድም ሴትም እውቅ ስፖርተኞቻችን ጀርባ ሆነ በተጠጓቸው ሰዎች የሕይወት ዕጣ ፈንታ የአብሮ መኖር ቅኝት ውስጥ የሚያጋጥመው ይህ ሕይወት ፈተና ነው። በፍቅር መተጋገዝ የዳበረ ኋላ መውጣት መውረድ፣ መውደቅ፣ መነሳት ሲመጣ ባለማወቅ የጎመራ በርስ በርስ መካሰስ መከዳዳት የታጀበ ግራም ነፈሰ ቀኝ ከሁለቱም ወገኖች የሚጠበቀው እስካሁን ያልጠራው በርካቶች ጎራ ለይተው አይዞሽ ገለቴና አይዞህ ታደለ ያሉበት ለሌሎች ታላቅ ትምህርት የሚሆነው የግል ህይወት እጣ ፈንታ መንገድ ነው። ገለቴና ታደለ በየፊናቸው ከሰጡት ቃለ መጠየቅ በኋላ እሺ፣ ከዚያስ?